በሀገራችን ውስጥ ከአምስት ሰዎች ውስጥ አንድ ሰው የጉበት ስብ ወይም ደግሞ ፋቲ ሊበር ይገኝበታል። እንግዲህ ታውቃላችሁ ያው፣ እናንተ ሆስፒታል፣ ሌሎች የጤና እክሎች ልትታከሙ ሄዳችሁ፣ እንዳጋጣሚ አልትራሳውንድ ተነስታችሁ፣ እንዳጋጣሚ የጉበት ስብ አለ ተብላችሁ ታውቃላችሁ አይደለም። የጉበት ስብ ዋና ዋና መንስኤዎች፣ እንዲሁም ደግሞ ምልክቶች እና ደግሞ የጉበት ስብን እንዴት መቀነስ እንደሚቻል፣ ማጥፋት እንደሚቻል እናወራለን ማለት ነው። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዶክተር ሳራ ነኝ፣ ፋሚሊ ዶክተር። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ከታች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ የደውል ምልክቷን ይጫኑ። አብራችሁን ቆዩ። እንግዲህ ያው ጉበት ከሰውነታችን ውስጥ ካሉት የውስጥ አካል ክፍሎች ውስጥ እጅግ በጣም ትልቁ ነው። ያው ከውጭ ደግሞ ያው ቆዳ ነው እና ዘ ቢዚስት ኦርጋን ይባላል። እንግዲህ ጉበት የማይሰራው ስራ የለም፣ ሁል ጊዜ ቢዚ ነው። ሰውነታችንን ከተለያዩ መርዛማ ኬሚካሎች እንዲሁም ከተለያዩ ነገሮች ይጠብቃል። የምንወስዳቸው መድኃኒቶች የምንወስዳቸውን አንዳንድ አንድ አንድ ሰፕሊመንት ሊሆን ይችላል መድኃኒቶች ሊሆኑ ይችላሉ ማንኛውም ኬሚካሎች ዲቶክሲፋይ የማድረግ ስራ ይሰራል ማለት ነው። እንግዲህ ዲቶክሲፊኬሽን ነው ዋናው ስራው በሰውነታችን ውስጥ ያሉትን መርዛማ ነገሮች ያስወጣል ማለት ነው። እንዲሁም ደግሞ ስብን፣ ቅባትን የሚፈጨውን ሀሞትን ፕሮዲውስ ያደርጋል። የተለያዩ የጉበት ችግሮች አሉ። ለጉበት ህመም እንደ መንስኤ ልንቆጥራቸው የምንችሎች ብዙ ምክንያቶች አሉ። እንግዲህ ዛሬ የምናየው የጉበት ስብን ነው። የጉበት ስብ ወይም ደግሞ ፋቲ ሊበር ከአልኮል ጋር የተገናኘ ወይም ደግሞ ከአልኮል ጋር ያልተገናኘ ተብሎ ይከፈላል። ዋና ዋና አጋላጭ ነገሮችን ስናይ የጉበት ስብ አጋላጭ ነገሮች አንደኛ ያው የእድሜ መግፋት፣ የእድሜ መጨመር ጋር ተያይዞ ሊመጣ ይችላል። ሁለተኛ ነገር ደግሞ የሰውነት ክብደት ከመጠን በላይ መጨመር ወይም ደግሞ ኦቤሲቲ እስፔሻሊ ቦርጭ አካባቢ ቦርጭ ካለ፣ እንዲሁም ደግሞ ስብ ካለ ያጋልጣል ማለት ነው። አልኮል ከመጠን በላይ መጠቀም፣ አልኮል እንግዲህ አንደኛ ነገር አልኮል ከመጠን በላይ መጠቀም የጉበት ስብን ብቻ ሳይሆን አጠቃላይ የጉበት ጠባሳ፣ እንዲሁም ደግሞ ለጉበት ካንሰር ሁላ ያጋልጣል። ስለዚህ አልኮልን ከመጠን በላይ መጠቀም ብዙ ጊዜ ምንድን ነው ሪኮመንድ የሚደረገው ለሴቶች ሁለት አልኮልና ከዛ በታች ለወንዶች ደግሞ ሶስትና ከዛ በታች መሆን አለበት ከዛ በላይ ከሆነ እንግዲህ በቀን ነው ይሄ ከዚ በላይ ከሆነ ጤናማ የአልኮል አጠቃቀም አይደለም። ለተለያዩ የጤና ችግሮች ይዳርጋል። እስፔሻሊ አልኮል ሲባል ጉበት ከጉበት ጋር የተያዘ ነው ማለት ነው። ሌላው ነገር ደግሞ ለጉበት ሰው አጋዳጭ የሆነው ነገር ምንድን ነው? የተለያዩ መድኃኒቶች፣ የተለያዩ ሰዎች ለተለያዩ ህመሞች አንዳንድ መድኃኒቶች ይሰጣሉ። ለምሳሌ ራስን በራስ የማጥቃት ችግር ወይም ደግሞ አውቶኢሚውን ችግሮች ሊሆን ይችላል። እንዲሁም ማንኛውም አንዳንድ ኤች አይ ቪ መድኃኒቶች ሊሆኑ ይችላሉ። እነሱ ኮሌስትሮል ወይም ደግሞ ቅባት መጠን በደም ውስጥ ይጨምራሉ። እሱ ደግሞ ከጨመረ ጉበት ውስጥ የስብ ምችት ሊያመጣ ይችላል ማለት ነው። የተለያዩ የውስጥ ደዌ ህመሞች እንደ ስኳር ህመም የስኳር ህመም እስፔሻሊ አይነት ሁለት እንደ ሜታቦሊክ ሲንድረም ያው ሴንትራል ኦቤሲቲ ይኖራል እንደነገርኳችሁ፣ እስፔሻሊ ቦርጭ ይኖራል። እንዲሁም ደግሞ የስኳር መጠን ይጨምራል። ከዛ ደግሞ የደም ግፊት መጠን ይጨምራል እና የኮሌስትሮል መጠን ይጨምራል ማለት ነው። የስኳር ህመም በራሱ ከመጠን በላይ ስኳር መጠን በደም ውስጥ ለጉበት ስብ ይዳርጋል። ሌሎች መንስኤዎች ደግሞ የተለያዩ የጉበት ቫይረስ ኢንፌክሽኖች እንደ ሄፐታይተስ ቢ ቫይረስ፣ እንደ ሄፐታይተስ ሲ ቫይረስ የመሳሰሉት የጉበት ቫይረሶች የሆነ ደረጃ ላይ ያው ምልክት ላይ ሊኖራቸው ይችላል። ጉበት ምንም ላይ ታይበት ይችላል። ነገር ግን የሆነ ሰዓት ላይ ከጉበት ጠባሳ በፊት የጉበት ስብ ክምችት ቀድሞ ሊመጣ ይችላል ማለት ነው። እንግዲህ እነዚህ ዋና ዋና መንስኤዎቹ ናቸው። እንዲሁም ማንኛውም ኮሌስትሮል መጠን መጥፎ ኮሌስትሮል መጠን በደም ውስጥ የሚጨምሩ ነገሮች፣ የኮሌስትሮል ችግሮች የጉበት ስብ ክምችት ያመጣሉ ማለት ነው። እነዚህ የኮሌስትሮል ችግሮች እንግዲህ በዘረመ ሊገለጹ ይችላሉ። በተለያዩ ነገሮች ቅድም እንዳልኳቸው ከሰውነት ክብደት መጨመር ጋር እንዲሁም ደግሞ ከስኳር ህመም ጋር ሊያያዙ ይችላሉ ማለት ነው። እንግዲህ ብዙ ጊዜ እኛ ጋር ያው በእኛ ሀገር ውስጥ የምናየው ብዙ ጊዜ ያው በአልኮል ምክንያት እንዲሁም ደግሞ በስኳር ምክንያት ስኳር መጠን በጣም ጨምሮ፣ ኮሌስትሮል መጠን ጨምሮ ወይ ደግሞ ደም ግፊት ያለባቸው ሰዎች ደም ግፊት ከመጠን በላይ መጨመር፣ የልብ ችግር ያለባቸው ሰዎች ላይ ያው እንዳጋጣሚ ይገኛል ማለት ነው። እነዚህ ዋና ዋና መንስኤዎች ናቸው። እንግዲህ ያው በድንገት የጉበት ስብ ተገኘ ምልክቶች ይኖራሉ። ብዙ ጊዜ እንግዲህ ያው እንደነገርኳችሁ አንድ ሰው ለሌላ የጤና ጉዳይ ጤና ተቋም ሄዶ እንዳጋጣሚ ነው የሚገኘው። ስለዚህ ምልክት አይኖረውም፣ ሰው ብዙ ጊዜ ምልክት አይኖረውም ወይም አሲምቶማቲክ እንለዋለን። አንዳንድ ጊዜ ደግሞ በቀኝ በኩል እስፔሻሊ፣ በቀኝ በኩል እዚህ በላይ በኩል ጉበት ያው እዛ ስለሚገኝ የህመም ስሜት የምቾት መንሳት ስሜት ይኖራል እንዲሁም ደግሞ ከእምብርት በላይ በቀኝ በኩል ከእምብርት በላይ የተለያዩ የሆድ ህመም ስሜት ይኖራል ማለት ነው። የድካም ስሜት ይኖራል። የአይን ብዥታ ይኖራል ማለት ነው። የአየር መብዛት፣ የሆድ አየር መነፋት፣ የጋዝ መብዛት ማለት ነው። የጨጓራ አሲድ መጨመር ምልክቶች፣ ተመሳሳይ ምልክቶች ይታያሉ ማለት ነው። ከዛ ደግሞ እንግዲህ ከበድ ያለ የጉበት ችግር ካመጣ እንግዲህ በጣም ስብ ተጠራቅሞ ጉበት ላይ ችግር ካመጣ ጉበት በስነ ስርዓት ስራውን መስራት አይችልም። ሶ በዚህ ጊዜ ጉበት ሲጎዳ በማንኛውም ህመሚያ ጉበት ሲጎዳ የተለያዩ ምልክቶች ይኖራሉ። ለምሳሌ የቆዳና የአይን ቢጫ መሆን፣ ይህ ነጩ ፓርቱ ቢጫ መሆን ይሆናል። ጆንዲስ እንለዋለን። የቆዳ ቢጫ መሆን ማሳከክ ይኖራል ብዙ ጊዜ እንዲሁም ደግሞ ጠባሳ ካለ ወይም ደግሞ ጠንከር ያለ የጉበት ችግር ካመጣ የእግር እብጠት፣ የሆድ እብጠት፣ እስፔሻሊ አጠቃላይ የሰውነት እብጠት ይኖራል እንዲሁም ደግሞ ሌሎች ምልክቶች ይኖራሉ ማለት ነው። እንግዲህ ጉበት እጅግ በጣም ያው ከመጠን በላይ ከተጎዳ የነቃተ ሌና መቀነስ፣ እንቅልፍ ማብዛት፣ የእንቅልፍ ችግር ይኖራል ማለት ነው። እንግዲህ አንድ ሰው ጉበት ከተገኘበት ምን ምን ምርመራዎች መደረግ አለባቸው? እንግዲህ እኛ ምንድነው የምናደርገው አደርገው አንደኛ ያው አልትራሳውንድ ላይ ተገኘ አይደለ፣ ያው ብዙ ጊዜ አልትራሳውንድ ነው የሚጠቅመው። ሶ የደም ምርመራዎች ማለት የጉበትን ስራ የሚያመለክቱት የደም ምርመራዎች ይላካሉ። ሊቨር ኢንዛይምስ የምንላቸው አሉ። ቢሊሩቢን ሃሞትን ለመስራት የሚያገለግለው ኬሚካል፣ ይሄ አይንና ቆዳ ቢጫ እንዲሆን የሚያደርገው ማለት ነው። ከበዛ ጉበት ችግር ካለ ይበዛል፣ መውጣት አይችልም ከሰውነታችን። ሶ ቢሊሩቢን መጠን፣ እንዲሁም ደግሞ የጉበትን ስራ የሚያመለክቱ ሌሎች ምርመራዎች ቼክ እናደርጋለን። እነሱ የውስጥ ስምታል ሕክምናውን ማለት ነው። ከዛ ደግሞ የተለያዩ የሄፐታይተስ ቢ ቫይረስ ሲ ቫይረስን ቼክ መደረግ ያስፈልጋል በዛውም ኤች አይቪ ጨምሮ ማለት ነው። ከዛ ደግሞ ካስፈለገ አልትራሳውንድ ውጭ ሌሎች ኢሜጂንግ ቴክኒኮች እንደ ፋይብሮስካን ወይም ደግሞ ካስፈለገ ሲቲስካን የሆድ ሲቲስካን ሊሆን ይችላል አስፈላጊ ሆኖ ከተገኘ፣ እንዲሁም ደግሞ የኮሌስትሮል መጠን ስኳር፣ እንግዲህ ጉበት ስብ ካለ ሁሉንም እስክሪን መደረግ አለበት። በባዶር ስኳር፣ የኮሌስትሮል መጠን እንደዛው ደም ግፊት ቼክ መደረግ ሙሉ ቼክ ያስፈልጋል ማለት ነው። እነዚህ ምርመራዎች ይደረጋሉ። እንግዲህ አነስተኛ ወይም ማይልድ ፋቲ ሊቨር ሊሆን ይችላል፣ መካከለኛ ወይም ሞዴሬት ፋቲ ሊቨር ሊሆን ይችላል፣ ወይም ደግሞ ከባድ ሲቨር ፋቲ ሊቨር ሊሆን ይችላል ማለት ነው። ህክምናው ይለያያል። ብዙ ጊዜ ለአነስተኛና መካከለኛ የጉበት ስብ መድኃኒቶች አይታዘዙም፣ ኤክሰፕት ሌሎች ተጓዳኝ ችግሮች እንደ ስኳር ህመም ወይ ኮሌስትሮል መጠን መጥፎ ኮሌስትሮል ከመጠን በላይ መጨመር ድረስ መድኃኒቶች አይታዘዙም። ሶ በአኗኗር ዘይቤ እና በአመጋገብ ዘይቤ መቀየር ይቻላል ማለት ነው። ምን ማድረግ ያስፈልጋል? እንግዲህ የጉበት ስብ ያለበት ሰው ምን ማድረግ አለበት? ሰው አንደኛ ዋናው ምክንያት አልኮል ነው ብያቸዋለሁ። ስለዚህ አልኮልን አለመጠቅም፣ ከነጨራሹ አለመጠቅም። ሶ ምክንያቱም እንደነገርኳችሁ አልኮል ያው ካርሲኖጀኒክ ነው፣ ጠባሳ ይፈጥራል። ረጅም ጊዜ ከመጠን በላይ የሚጠጣ ሰው አልኮል ጉበት ስብ ያመጣል። ስለዚህ አልኮልን አለመጠቅም ያስፈልጋል ማለት ነው። ሁለተኛ ነገር ምንድነው? የሰውነት ክብደት መቀነስ ነው። እጅግ በጣም ትልቅ ለውጥ አለው። የሰውነት ክብደት መቀነስ በኤክሰርሳይዝ አማካኝነት ማለት ነው። እንደሁም ምንድነው? ከአምስት እስከ አስር ፐርሰንት ኦፍ የሰውነት ክብደት ከቀነሳችሁ የጉበት ስብ እጅግ በጣም ሲግኒፊካንትሊ ይቀንሳል። ስለዚህ ኤክሰርሳይዝ ማድረግ ይሄ ማለምን ማለት ነው ከመቶ ሀምሳ እስከ ሁለት መቶ ደቂቃ በሳምንት ያው ከፋፍላችሁ ማለት ነው ሀምሳ ሀምሳ ደቂቃ ለሶስት ቀን ለሳምንት ሶስት ቀን ሞደሬት ኢንቴንሲቲ ኤክሰርሳይዞች። አነስተኛ የእግር ጉዞ ሊሆን ይችላል፣ ዋና ሊሆን ይችላል፣ ቴኒስ መጫወት ሊሆን ይችላል፣ እዛው ቤታችሁ መንቀሳቀስ ሊሆን ይችላል። ኤክሰርሳይዝ በማድረግ የሰውነት ክብደትን መቀነስ ከማንኛውም መድኃኒት፣ ምንም ነገር በቃ ከሁሉም ነገር የላቀ ጥቅም አለው። ከኤክሰርሳይዝ እና ከሰውነት ክብደት መቀነስ ቀጥሎ ደግሞ ዋናው ነገር ዋናው መሰረቱ የአመጋገብ ዘይቤን መቀየር ነው። እንግዲህ የጉበት ስብ የሚያቀልጡ ምግቦች አሉ። እንዲሁም ደግሞ የጉበት ስብን የሚቀንሱ ምግቦች አሉ ተብለው አንዳንድ ጥናቶች የተለያዩ ምግቦች ላይ የተደረጉ ጥናቶች ውጤት ለማየት ሞከረ ነበረና፣ እንግዲህ ምንድነው አንደኛ አመጋገብን ማስተካከል ያስፈልጋል። ከአጠቃላይ ስንጀምር ሪኮመንድ የሚደረገው አትክልት፣ ጥራጥሬ፣ ፍራፍሬ ምግቦችን አዘውትሮ መመገብ እስፔሻሊ፣ በፋይበር የበለጸጉ ምግቦች። ፋይበር ማለት የማይፈጭ ካርቦሃይድሬት ማለት ነው። እነሱን አዘውትሮ መጠቀም ጥሩ ነው ይባላል። እንዲሁም ደግሞ ካርቦሃይድሬት ያላቸውን ምግቦች እንደ ነጭ ነገሮች ነጭ ዳቦ፣ ፓስታ፣ መኮሮኒ፣ ጣፋጭ ነገሮች፣ ኩኪስ፣ ስኳር ያላቸው ነገሮች ፍሩክቶስንም ጨምሮ እነሱን መቀነስ ያስፈልጋል። ምክንያቱም እነሱ የሰውነት ክብደት ይጨምራሉ፣ ሰውነታችን ውስጥ ደግሞ ሲገቡ ወደ ስብ ይቀየራሉ። ስለዚህ እነሱ ምግቦች መገደብ ያስፈልጋል ማለት ነው። ሌላ ነገር ደግሞ በፋብሪኬትድ የሆኑ በፋብሪካ ውስጥ የታሸጉ ምግቦችና መጠጦች ምግቦች እና መጠጦች ከፍተኛ ጨው አላቸው፣ ከፍተኛ ስኳር አላቸው፣ እንዲሁም ደግሞ ከፍተኛ የኮሌስትሮል መጠንም ይኖራቸዋል፣ መጥፎ ኮሌስትሮል። ስለዚህ እነሱን አለ መመገብ ፋስት ፉዶች፣ በተለምዶ መክሰስ ወይም ደግሞ ቁርስና ምሳ አካባቢ የሚበሉ ቺፕስ፣ ሎሚ ላይ የተጠባበሱ ነገሮች፣ ፋስት ፉዶች፣ በርገር፣ ፒዛ ኦር ዘመናዊ የምንላቸው ምግቦች፣ እነሱ ከፍተኛ የሆነ የመጥፎ ኮሌስትሮል መጠን አላቸው። ስለዚህ እነሱ አይቻሉም ማለት ነው ቅባት መጥፎ ቅባቶች አይቻሉም። እነዚህ መጥፎ ቅባቶች እነማን ናቸው? የሚረጋው ዘይት ሊሆን ይችላል። አት ሩም ቴምፕሬቸር የሚረጋው ዘይት፣ የቺፕ ዘይት በተለምዶ የምንለው አሁን አሁን እየቀረ ነው፣ ነገር ግን አንዳንድ ቦታዎች ላይ ይሰጣል። ቺፕ ዘይት፣ ቅቤ፣ ወጥ ውስጥ የሚገባው ባህላዊ ቅቤ ተንጦ እናቶች የሚያዘጋጁት ወጥ ውስጥ ዶሮ ውስጥ የሚገባው ቅቤ አይቻሉም። ማርጋሪን ያው ዳቦ ላይ የሚቀባው ከተለያዩ ከማርመላት ወይም እንደዚህ ከሚበሉ ነገሮች ጋር የሚቀባው ማርጋሪን ቅቤ እና ሌሎች የሚረጉ ዘይቶች አይቻሉም ማለት ነው። የነጭ ስጋ ጮማ ነጭ ስጋም አይቻልም፣ ከዚህም ከፍተኛ የሆነ ባርኩልስ መጠን ስላለው ማለት ነው። የጉበት ስብን በማቅለጥ ደረጃ ጥሩ ጥሩ ውጤቶች እያስገኙ ያሉ ምግቦችና መጠጦች አሉ። አሁን ለምሳሌ ምንድን ነው ሎሚ እና ኮምጣጣ ፍራፍሬዎች፣ ሎሚ፣ ብርቱካን፣ ወይን እስፔሻሊ ቀላ ያለው ወይን እጅግ በጣም ጥሩ ነው። የጉበት ስብን በማቅለጥ ደረጃ እነሱን ስጠቀሙ ኮምጣጣ ስለሆኑ በቫይታሚን ሲ የበለፀጉ የበለጸጉ ናቸው። ጨጓራችሁን ተጠንቀቃችሁ መሆን አለበት። እነሱን በጁስ መልክ መጠጣት ሊሆን ይችላል፣ ወይም ደግሞ ወይን መመገብ፣ ብርቱካን መመገብ ወይም ደግሞ ሎሚ ጁስ መጠጣት ሊሆን ይችላል ማለት ነው። እጅግ በጣም ለጤና ጥሩ ነው። የጉበት ስብን ይቀንሳሉ፣ ኮምጣጣ ፍራፍሬዎች ማለት ነው። ከዛ ደግሞ ሁለተኛው የምግብ አይነቶች ደግሞ ምንድን ነው? ጤናማ ቅባቶች ናቸው። እነዚህ ጤናማ ቅባቶች አቮካዶ ያጠቃልላል። የአሳ ዘይት፣ አሳ እና የአሳ ዝርያዎች ያጠቃልላል። እንዲሁም ደግሞ ተልባ፣ ሰሊጥ፣ ኑግ የመሳሰሉትን እና ለውዝ ያጠቃልላል ማለት ነው። እነዚህ ጤናማ ቅባት አላቸው። በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። ስለዚህ እነሱን በምግባችሁ ውስጥ ሚላችሁ ውስጥ ብታደርጓቸው በየጊዜው ፍሪኮንትሊ ብትመገቧቸው የጉበት ስብን የማቅለጥ ቴንደንሲ ያላቸው ማለት ነው። ምክንያቱም ያው ቅባት ስለሆኑ ቅባት፣ ጤናማ ቅባት ናቸው። የጉበት ስብ ደግሞ ቅባትን ያው የማሟሟት ባህሪ ያላቸው ማለት ነው። ሰው እንደሱ ሀሪፍ ናቸው። እንዲሁም ደግሞ አልመንድም መጨመር ይቻላል። የወራ ዘይት መጨመር ይቻላል ማለት ነው። ሰው የወራ ዘይትን ምግባችሁ ውስጥ፣ ሰላጣ ውስጥ ወይም ደግሞ የምትመገቡት ምግብ ውስጥ የወራ ዘይት ጨምራችሁ መጠቀም ትችላላችሁ። ጥሩ ናቸው ተብሎ ይታሰባል። ሌሎች የምግብ አይነቶች እንደ ነጭ ሽንኩርት፣ ዝንጅብል የመሳሰሉት ጥሩ ናቸው። ሌላ ያው የተለያዩ ጁሶች እንደዚህ እንግዲህ እንደነገርኳችሁ አትክልት፣ ፍራፍሬዎች በጣም ጥሩ ናቸው ለጉበት። ስለዚህ የሀባብ ጁስ መጠጣት ሊሆን ይችላል፣ እንትን ሼክ፣ ይሄ ማዘጋጀት ትችላላችሁ እንደ ጁስ ነገር፣ የሀባብ ጁስ ማዘጋጀት ከዚያ ሳት ላይ ደግሞ ሎሚ መጠጣት ብርቱካን ጁስ ማዘጋጀት እንደዚህ በየጊዜው መጠጣት በጣም ጥሩ ነው። ሌላው ነገር ደግሞ ምንድነው የአረንጓዴ ሻይ መጠጣት እጅግ በጣም ጥሩ ነው። አረንጓዴ ሻይ ብቻ ሳይሆን እነዚህ ሄርባልቴዎች አሉ አደለ? ሄርባልቴዎችን የዝንጅብል ሻይ ሊሆን ይችላል የናና ሻይ፣ ስፔሻሊ ደግሞ አረንጓዴ ሻይ ጥቅም አለው የጉበት ስብን በማቅለጥ ደረጃ። ሌላው መጠጥ ኦፍኮርስ ጥቁር ቡና ነው። ጥቁር ቡና በጣም ጥሩ የሆነ የጥናት የሳይንሳዊ ጥናት ድጋፍ አለው። ከአንድ እስከ ሁለት ሲኒ በቀን ጥቁር ቡና ያው በስኳር ነው አይደለም የሚለው ያው እንደናንተ የጤና ክል ይለያያል። ሰው ስኳር ያለባችሁ ሰዎች በባዶ ነው መጠጣት ያለባችሁ። ሰው ስኳር አይቻልም አይደለም። ከአንድ እስከ ሁለት ሲኒ ቡና በቀን መጠጣት ለጉበት፣ አጠቃላይ ለጉበት ስብ ብቻ ሳይሆን ለጉበት ጤና እጅግ በጣም ጥሩ ነው። እንደውም ስለ ቡና የሰራሁት ቪዲዮ አለ። እስኪ ከታች ታግ አደርግላቸዋለሁ ዲስክሪፕሽን ላይ ቡና መጠጣት ጥቅሞች እና ቡና መጠጣት የለባቸው ሰዎች ብዬ ቪዲዮ አዘጋጅቻለሁ። ቡና ከአንድ እስከ ወደ ሲኒ መጠጣት እጅግ በጣም ጥሩ ነው። እርድ እርድ ምግብ ውስጥ ጨምሮ መመገብ ለጉበት ስብ መቀነስ ደረጃ በጣም ጥሩ ኢፌክት አለው። እንዲሁም ደግሞ አቼቶ ወይም ደግሞ ቪኔጋር፣ አቼቶ ብዙ ጊዜ ያው ዳይሉት ይደረጋል በውሃ ተበጥብጦ ላይ አንድ ግማሽ ሲኒ አቼቶ ከሶስት ሲኒ ውሃ ጋር ወይም ደግሞ ሰላጣ ምግብ ጥሬ ነገሮች ስትበሉ፣ እንደዚህ ሰላጣ፣ ቲማቲም፣ ቃሪያ እንደዚህ አንድ ላይ ተደርጎ ሳላድ ማለት ነው ስትበሉ፣ እዛ ውስጥ አሲድ የአቼቶ አሲቲክ አሲድ መጨመር ትችላላችሁ። ሶ አቼቶ እጅግ በጣም ጥሩ ነው፣ አሲዳማ ስለሆነ የጉበት ስብን በመቀነስ ደረጃ ትልቅ አስተዋጽኦ ያደርጋል ማለት ነው። ውጭ ሀገር ያላችሁ ማግኘት ከቻላችሁ፣ አንዳንድ የውጭ ሀገር ጥናቶች እንደሚያመለክቱት እንደዚህ ሚልክ ሲዘን የሚባለው በአማርኛ ምድን ያላቅ ከዚህ በፊት የብጉር በብጉር ማጥፋት ጥሩ ጥቅም አለው ብዬ ተናግሬ ነበር። ሚልክ ሲዘል፣ ዳንድሊዮን ስር የዳንድሊዮን ስር ጥሩ ናቸው ብለው የውጭ ሀገር ጥናቶች ያመላክታሉ። ውጭ ሀገር ያላችሁ ኢትዮጵያን ኤርትራውያን ወንድም እህቶች ካገኛችሁ እነሱን ብትሞክሯቸው እጅ በጣም ጥሩ ነው። ሰው አጠቃቀማቸውንም ስትገዙ ያው ይነግሯቸዋል ማለት ነው። ሐኪማችሁ ምን ሊያዝላችሁ ይችላል? እንግዲህ የኮሌስትሮል መጠን በጣም ከጨመረ የመጥፎ ኮሌስትሮል መጠን ከጨመረ፣ ስኳር ካለ የኮሌስትሮል መቀነሻ መድኃኒቶች ይጀመራሉ። የሚዋጡት እነዚህ ብዙ ጊዜ እናንተ የምታውቁት ስታቲን አቲሮዝ አቶርባስታቲን ማለት ነው፣ ሮሱቫስታቲን ወይም ደግሞ ሌሎች የኮሌስትሮል መቀነሻ መድኃኒቶች ሊሰጡ ይችላሉ። እንዲሁም ደግሞ ስኳርን መቆጣጠር እጅግ በጣም ትልቁ ፖይንት እሱ ነው። ስኳር ጥሩ የስኳር ቁጥጥር ካለ፣ ጥሩ የደም ግፊት ቁጥጥር ካለ፣ የኮሌስትሮል መጠንን መቆጣጠር ያስፈልጋል ማለት ነው። ሐኪማችሁ በእሱ መሰረት መድኃኒት ያዘላችሁ ይችላል። ሌላው ቫይታሚን ኢ ሰፕሊመንት ጥሩ ጥሩ የጥናት ውጤቶች እየመጡ ነው። ሶ ቫይታሚን ኢ ስፔሻሊ የሚጠቅመው ሰፕሊመንት የጉበት ጠባሳ ያው ባቻ ሳውንድ ወይም ደግሞ በተለያዩ ሌሎች ኢሜጂንጎች ታይቶ ጠባሳ ወይም ደግሞ የጉበት ስራ ቀነሰ አልቀነሰ የሚለው ቼክ ተደርጎ ያው የጉበት ስራ ሲቀነስ ወይም ጠባሳ ሲኖር ሄልፕፉል ነው። ሶ ቫይታሚን ኢ ሰፕሊመንት መውሰድ ይቻላል ማለት ነው። ለሁሉም ማንኛውም ቫይታሚን ሰፕሊመንት ከመውሰዳችሁ በፊት የእናንተ የግል ሐኪማችሁን ብታማክሩ የተሻለ ነው። ምክንያቱም የሁሉም ሰው የእናንተ እንግዲህ ብዙ ሰዎች አሉ የጤና ክላቸው ይለያያል። ያላቸው ስኳ ሊኖራቸው ይችላል። ስኳ ሊኖራቸው ይችላል። የኮሌስትሮል መጠናቸውም ሰው እንደ ሰው ስለሚለያይ ቫይታሚን ሰፕሊመንት ከመጀመራችሁ በፊት ስፔሻሊ እንደነገርኳችሁ ጠባስ አካለን የሚጀምረው ሐኪማችሁን አማክራችሁ መጀመር ይቻላል። የአሳ ዘይት ሜትፎርሚንም ያው አንዳንድ ጥናቶች ገና ኦንዘዌይ ናቸው። በጣም ከጨመረ ሐኪማችሁ የአሳ ዘይት ካፕሱሉን ጠዋት ሁለት ማታ ሁለት የሚወሰድ ማለት ነው። እሱ ሊያዘላችሁ ይችላል። ከምንም ነገር በላይ ደግሞ ቅድም እንደነገርኳችሁ የውስጥ ደዌ ህመም እንደ ስኳር፣ ግፊት ኮሌጅ ሲሆል መቆጣጠር ያስፈልጋል ማለት ነው። ሌላውና የመጨረሻው ነገር ያው ሄፐታይታስ ቢ ሲ ቼክ ትደረጋላችሁ። ቢ ከሌለ ያው የሄፐታይታስ ቢ ክትባት መውሰድ ጥሩ ነው። ያው ሄፐታይታስ ሲ ግን ክትባት የለውም እንደዛ ነው። እነዚህ አጠቃላይ ስለጉበት ያዘጋጀሁት ዋና ዋና ነጥቦች ናቸው ማለት ነው። ይሄ ቪዲዮ ከተመቻችሁ ለሌሎች እንዲዳረስ ሼር ማድረግ ትችላላችሁ። ላይክ እንዲሁም ደግሞ ኮመንት ያላችሁን አስተያየት ኮመንት ላይ አስቀምጡልኝ። ሁላችንም ወዳችኋለሁ። መልካም ቆይታ ይሆንላችሁ። ቻው።